ያስመለክቱኛል። አልገባኝም። የመጣሽበት ጊዜ ማለት አሁን የወሰድክበት መልስ መልስልን። ምን አደረኩሽ? አንቺ እኮ ቤተሰባችንሽ ችግርሽን ልትነግሪ ይገባል። ሰሞኑን አባዬ ትንሽ አሞታል። ምን እንደማደርግ ግራ ስለገባኝ የተጨነቅ በጣም ደክሞታለሁ ያስታውቃል። እኔ አሁን የመጣው ከጆሮ ጋር ተደባ እንድታስታርቂ ስለፈል ይህ ልሆዱ ሟች ነው ማለት ልጁን እየወደድኩት ነው መሰ ውስጤ በጣም የተራበሻል። አሴር እንዳሰርቅ እየከለከለ የታደገችን ሴት እንደነገረችኝ ከሆነ እኔን ያገኘችኝ አክሱም ጽዮን ለማንገስ በሄደችበት ሰዓት ነው። ያኔ ስታገኘኝ የስድስት ወይም የሰባት ዓመት ልጅ እንደሆንኩኝ የነገረችኝ። አሁን ሰዎች ልጃችን ናት ብለው ቢመጡ ለየት ያለ የአንቺ ማስረጃ ነው። እንዲሁም ያኔ ስታገኘኝ አንገቴ ላይ የነበረው ብቸኛ መስቀል እና ማስታወሻ ይሄ ነው። አሁን እንግዲህ ገና ለገና ሀና በለይትን ልጅ ኮኒ ለማግኘት የተንገራ ተሽ ነው መምሰል አልፈልግም። ካስተዋልኩኝ ብዙ የሚጥለኝ መሰናክል አለ። ለካ ይኸውልሽ የመጣሽበት ጊዜ እንዲህ እንዳደርግ ያስገድደኛል። የመጣሽበት ጊዜ ማለት ምን ማለት ነው? አልገባኝም። የወሰርክበትን መልስለት ሰረኩኝ። አንቺ እኮ ቤተሰባችንሽ ችግርሽን ልትነግሪን ይገባል። ሰሞኑን አባዬን ትንሽ አሞታ ምን እንደማደርግ ግራ ስለገባኝ የተጨነኩት። በጣም ደክሞታል እኮ ያስታውቃሉ። እኔ አሁን የመጣሁት ከጆሮ ጋር ደብሮኛል። እሱ ጋር እንድታስታርቅ ፈልጌ ነው። ይሄ ወዱማችሁ ነው። ልጁን እየወደድኩት ነው መሰለኝ። ውስጤ በጣም እየተረበሸ ነው። አሴሪ እንዳሰርቅ እየከለከለክ ነው። ያሳደገችኝ ሴትዮ እንደነገረችኝ ከሆነ እኔን ያገኘችኝ አክሲም አክሱም ጽዮን ለመሄድ እያሰበች ሰዓት ነው። እኔን ስታገኘኝ የሰባት ዓመት ወይም የስምንት ዓመት መሆንን ነው አስታውሳለሁ። አሁን አንቺ መሆንሽን ልይት ያለ ማስረጃ ያስፈልጋል። ልዩ ማስረጃ አለኝ። ይሄ ፎቶ እና ይሄ ማታብ ነበረ አድርጌ የነበረ አስታውሳለሁ። አሁን እቺ ገና ለገና ሀና ቤት መሆኑን ለይታ ግብት ልትለው ልጄ እኮ እኔን ለማግኘት እየተንከራተተች ነው መምሰል አልፈልግም። ካስተዋልኩኝ ብዙም ምጥላኝ መሰናክል አለ። ሰላም ጤና ይስጥልኝ። ወድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁን? ያለው እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ መተና፣ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቶ በቀንነት ነባሮችም ደግሞ ላይክ ሼር አድርጎልኝ ዛሬ በኖላዊ ክፍል ሰላሳ አምስት መተናል። ቤተሰብ ከዚህ ድራማ ብዙ ነገር እንማራለን ማለት ነው። በጣም ብዙ አስተማሪ ነገሮች አለው። ሚኑ አለናቤት ጠራሽኝ እንዲያሴትዬ ዴ አሴት ውይ የኔ ነገር ሴት አልኩሽ እንዴ፣ ባዩሽዬ! እረ ተይ የሚሉት ቆይ፣ ምንዬ እየወንሽ ነው? ምንም አለው ኩም እኮ እንደው የልጄም ፎቶ ሳይ ያሳለፍኩት ሁሉ ነገር ትዝ እያለኝ ነው። እና በዚህ ሰዓት ምንዬ እየወንሽ ነው? እዝ ብልሽስ፣ ፎቶዋን ስመለከት ድንቡሽቡሽ ያለ ፎቶዋ ፊቴ ላይ ድቅን ይላል። ሕፃን እየወንሽ እኮ ነው። ታውቆሻል። የደረሰበት ያቃል ልጅቷ ልጇን ሞቷ ባን ነበር በጣም እሷን እያስታወሰች ምንም መተኛ መብላት ማልቻለች። በጣም የምታሳዘን ነው። አይ ባዩሽ እንዴት ረሳለሁ? አስራ ስድስት አመት ሙሉ የተቃጠለ አንጀት እኮ ነው። እማዬ እያለች የምጠራኝ ጆሮ ይላ ያለ እያለች በጣም እያዘነች ነበረ። በትክክል እውነት ያው ልጇን በሞት ታጣ ነው። በጣም ያሳዝናል። የኔ ልጅ ትምህርት ቆንጆ ነበር ጆ ነበረ ሰሽን በደንብ በልተሻላ ይንድን ና ወበልቻ ነው ግን አልጨረስኩትም። ለምን የሌሊች ወዲህ ሞልቶ ነው። እንዴት ወዲሽ ይሞላል? በትንሽ ምሳቅ አይደል የቋጠርኩልሽ ሊቋጠርኩልሽ እቺ ሰላም ናታ የኔ ምግብ ፈልጋ ነው። እኔ ግን ምንም ሳልበላ ነው የሰጠዋት። ምሳቄን ስሰጣት አባዬ ጎበዝ አለኝ። ሂዶረየ የሆነች ልጅ ምን ይሻላት እያለች ነበረ። ወይ ቤት ስትመጣ ቃጣት አለው። እምቢ እንድትመቻት አልፈልግም። ለምን የኔ ልጅ አልፈልጋትም። እህቴ ናች እኮ ምን ችግር አለው? ሰው ምን ባድረግ ይሻላል? እሷን ከመታቻት እኔ ይከፋኛል። አሁንስ ከእሷ በላይ አንቺ ነሽ ዱርዬ የሆንሽብኝ። እማዬ ትርፍ ምግብ አለ። ለሱ ልስጠዋለች። አራ መንገድ ላይ የተራበ ልጅ ነበረ። እሺ በቃ እጅና ስጪ ዋለች። እናቷም ዛ ምግቡ ከትምህርት ቤት ተረፋት፣ ትን ለልጅ ሰጣች። ከዚህ ድራማ ራሱ በጣም ብዙ ነገር መማር እንችላለን፣ መልካምነትን መልከምነት ልጅ አዋቂ አዋቂና ልጅ አስብድ ማለት ነው። ልጅ አሁን አያችሁ ከትምህርት ቤት ለሱ አስበን መንገድ ላይ ስለሄደ ስላለፈች መልሳ ይዛላ መጣች። ምስኪን መንገድ ላይ ተራበ ሰው ነበረ። ሆንጎ በስኔ ልጃ ወደ ቤታችን እንሄዳለን እያሉ ወደ ቤታቸው እየሄዱ ነበረ ከዛ ወይኔ ምን አለ ያኔ ትቻት ባዴዶ እንኳን ስንት ደስታ አለፈኝ፣ ብላ ሜሉ በጣም ልጇን እያስታወሰች እያዘነች ነበረ። አረ ሜሉ፣ ምን እየሆንሽ ነው? አስራ ስድስት ዓመት ሙሉ እመምሳስ ባላስችል ብሎኝ ነው። ለካ ልጅቷ ሞተች ተብሎ ነበር። አሁን ግን ተገኘች። ወይ ደስ ይላል። አሴት በጣም ሞታለች ተብሎ ነበር። አሁን ግን አሴት በቴሌቪዥን ተገኘች። በቴሌቪዥን ማሳወቃ ላይ እናቷን እየፈለገች አገኘቻት ማለት ነው። እሷ ግን በፊት ሞታለች ብላ ተስፋ ቆርጣ ነበረ። ሁል ጊዜ እሷን እያስታወሰች ልጆቿን ትዳሯን፣ ሁሉ ነገር ረስታ ነው። በአሴት ምክንያት አንቺ ብቻ አደለም በአሴት ምክንያት አንቺ ብቻ አይደለም የተጎዳሹ፣ እናትሽ መስፍኔ እኔ ግን አንቺ ይበልጣል ብለን ነው ማማችንን ወጣ አርገን የያዝ ነው። እያለች የመከራቻት ነበር። እሱማ ይገባኛል፣ ባዩሽዬ ያው የእናት አንጀት ሆነብኝ ነው። ለምን አትረጅኝም? ባዩሽ ነቱ ልንገርሽ አስትን ለማግኘት አንቺ በላይ እኔም ጓግቻለሁ። እዚህ በመጣው ቁጥር አክስቴ ብላ የምትጠራኝ እስከ ዛሬ ጆሮዬ ላይ ቀጭ ልብኛል። ምንም አጸኔ የተረገመ ቢሆንም አስትን እንደ ልጄ ነበር ማያት እምወዳት፣ አንቺም እንደምትወድሽ ነው እኔንም የምትወደኝ እሱንም እኔ ማረሳ። እኔ እኮ አንቺን ፈርቼ ነው እንጂ ላሳድጋት አንቺን ልጠይቅሽ ነበረ። አርብ ማታ ቅዳሜ ቤት ውስጥ ቅዳሜ ቤት ውስጥ ስትውል ቤቱ ሳቅ በሳቅ ነበረ ነበረ የሚሆነው እሁድ መተሻንቺ ስትወስጃት ትኩስ ሬሳ የሚወጣ ይመስለኝ ነበር። በቃ አሁን ዝም በይ በሴት መጥፋት ምክንያት አንቺ ብቻ የተጎዳሽ አታስመስይ። ተኛ አሁንን ተኛ እያለች ነበረ። የወለደ አንጃ ጥቅመች የማይተኛው እዛ ፎቶ አንስማ ተኛች። በጣም እያለቀሰች እያዘነች ነበር። ያሳዝናል ያው በህይወት መገኘቷ በጣም ጥሩ ነው። በፊት ግን ሞታለች ተብሎ ተስፋ ቆርጣ ነበረ። ግን አሁን በህይወት እንዳለች ሰማች። ሰላም ራሱ በጣም እያዘነች ነበረ። አትወጂኝም አንቺ አንቺ የምትወጂ አንስትን ነው እኔን አትወጂኝም ብላ እናቷን በጣም ትጠላት ነበረ። እዛ እናቷም በጣም ሁልጊዜ አንስትን እያሰበች እያለቀሰች፣ ለልጆቿም ይሁን ለቤት ለቤቷ ምንም ነገር ሀሳብ የላትም ነበር። እሷ ሁሉ ጊዜ የምታስበው አሴትን ነበር። አሴት ግን አልሞተችም። ምነው ቆየች ሰላም እያለት ነበር። ቆየውኝ እንዴ? አዎ ቆየ፣ በጣም እንጂ። መቆየት ብቻ ነው አድርሽ እንዴት እንደደከመኝ ባየክ። የርሽበት አልተሳካም እንዴ? አልተሳካም ባክ እንዴት አልተሳካልሽም? የቴሌቪዥን ጣባ ጋር ሄጄ ነበረ። ከዛ ሲሄድ የቴሌቪዥን ጣባ ቢሮ ሌላ ቦታ እንደነበረ ነገሩኝ። እሺ፣ ከዛስ? ከዛ እስከምወጣ ድረስ ተስፋ ውጭ ተዘብዝፌ እየጠበኩት ነበር። ለካ ጥሎኝ ሄደዋል። ሰውዬ አልመጣም ማለት ነው? አልመጣም ትለኛል። እ ጥበቃ መጥቶ እሱን እየጠበኩ ነበር። ጥበቃ መጥቶ ሄደዋል ነው ያለኝ። አይዞሽ፣ በቃ እራሱ አይገኝም። ኡፍ አለች ለማይሳካ ነገር ደከመሽ፣ ሄደች። ቆይና እማዬስ እነሱ ሀነጣበልቶ ተኙ። እንደ እማዬ ተረጋግታ ምግብ በላች እያለች ነበር። ምግብ እንኳን አልበላችም፣ ብቻ ክስቴ እየተቆጣቻት እያጎረሰቻት ነበር። እናም ትንሽዬ አቀምሳት ነበር በጣም ደስ ይላል። እኔም ሂጄ ልብላ፣ በጣም ራበኝ እያለች ነበር። ሰላም። እሷም እህቷ ልታፈላልግ ሄዳ ነበረ፣ ሳይሳካ ወደ ቤት ተመለሰች። እራት ሰርቼ ልሻለሁ እኔ አመጣልሻለሁ። ደግሞ ዛሬ እኔ ክላስ ነው የምታድሪ እያላት ነበረ። እንዴ ለምን እኔ ሶፋ ላይ አድራለሁ አንቺ እዚህ ደር እያላት ነበር። እኮ አንተ ልጅ እያደገ ነው እንዴ? እንዴት? ምን ማለት ነው? ፍቅር አስተሳሰብ፣ ሁሉ ነገር ተለየብኝ። ጥረኛ ብሎ እራት ሊያመጣላት ደለ ወይዘሮ ማሌት ግል ተኛ አልቻለችም ከእዚያ ወይዘሮ ማሌት ያለፈውን ህይወት ከሐሴት ጋር ከሰላም ጋር ያሳለፈችውን አስታወሳ በጣም እየተጨነቀች ነበረ በልጅነቷ ሐሴትንና ሰላምን ምን አይነት ሁኔታ እንደነበረ አስታወሳ ፎቶ ይዛ በጣም ትስቃለች እና ታዝናለች አንዴ ሜለት ሜለት ምን ሆነሽ ነው በጤናሽ ነው ግን እያለቻት ነበረ እህቷ ምንም ተቆምሽ እየቃዣሽ እኮ ነው። አንዴ ትስቃለሽ፣ አንዴ ታኮርፋለሽ። አንቀልፍ ልብሽ መሆን አለበት። አንቀልፍት መቶ እና ምንድን ነው እንደዚህ የሚያጨናንቅሽ? ሰላም እና ሴት በልጅነታቸው ሲያደርጉ የነበረውን እያስታወስኩኝ ነው እንደዚህ የሚሆነው በዚህ በሌሊት ይህ ውስጥ ሰዓቱን ትዝታ መች ጊዜ ይመርጣል ብለሽ ነው። አረሜ፣ ተረጋጊ። ስንት ሰዓት እንደሆነ ግን አውቀሻል? ስንትስ ቢሆን እኔ ምን አገባኝ። ባዩ ሽዬ እንደው አቅም ኖሮኝ ይህን ጨለማ አባረር በነጋልኝ። እሺ፣ ከዛስ ጨለማውን አባረርሽ። ከዛ ልጅ ያለችበት እጅ አቅፋት ነበር ወዷ ይስቁ አሉ ብላ በጣም ተገረመች እህቷ ማለት ነው። ያው ወይዘሮ ሜላት በጣም ተወዳታለች፣ ልጇ ሐሴትን በጣም ተወዳታለች። ሰላምም እያልቻት ነበረ፣ አንቺ አትወጭኝም እያለች ነበረ። ግን ሐሴት እንደሞተች ነው የምታውቀው። ነገር ግን ሐሴት አልሞተችም አለች በሕይወት፣ በቴሌቪዥን ጣባ አይተዋል እንዳለች። ከዛ እናቷ ግን ምንም ልትረጋጋ አልቻለችም። እንደው ምን ይሻልሻል አሁን ጭራሽ ብለሽ ብለሽ ብለሽ በእግዚአብሔር ስራ መግባት ጀምርሽ። ነገሩ አይገባሽም። ጭንቀት የምን ብዬ እንዴ፣ ብዬ ላሳይሽ ምንድን ነው። በቃር ፈሽተኝ ራስሽን እንኳን አትታዘብም እንዴ? ምን እያሹ ነው አሁን፣ በፈጠረሽ ምን ለራስሽ አታስብም እንዴ? ቆይ ምን እያደረግሽ ነው? ቆይ ለልጅች ልጅ እንደዚህ ማልቀስ ምንድን ነው ብላ እየተቆጣቻት ነበር ያው የወለዳ አንገት አይችልም። እሷ ግን አልቻለችም። በሰው መፍረዱ በጣም ቀላል ነው። እኔስ ብለን ማሰብ ነበር። ከዚህ በኋላ ይህንን ፎቶ ይዘሽ ስታለቅሽ ባይሽ ከዚህ ቤት ነው ወጥቼ የምሄደው። ዲ ለምንድን ነው ሰውን ክፉ የምታደርጊው? ብላ እህቷ በንዴት አስጠነቀቀቻት። ግን ወይዘሮ ሜላት ምንም አልቻለችም። በጣም ልጅ ልጇ! ልጇን አፈቀቻት ከልጅነትም በጣም ተወዳታለች። ቪዲዮ ላይ ስታስታውስ እንደነበረው እናም ልጆቿ በጣም ተጨንቋለ። እናታቸው እና የወለደና እንጀት ያቃል። ወይዘሮ ሜላት በጣም ልጇ በመጥፋት አዘን ላይ ናት። እና እህቷ ግን ልትረዳት አልቻለችም። በቃ ይዞሽ እያለቻትም ምንም እና ውድ የሻሊ ቤተሰቦች የነበረን ቆይታ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ላይክ ሼር እያደረጋችሁ አባረታቱኝ። በቀጣይ ቪዲዮ እስከምንመጣ በሰላም ቆዩ።